ዘዘወትር የዘወትር ሠይፈ ሥላሴ። አንድ አምላክ በሚሆን በአብ በወል በመንፈስ ቅዱስም አምናለው እማጸናለሁ። የዓለም ገዢ ስሉስ ቅዱስ ሆይ ወዳጃችሁ በአብርሃም ቤት እንደገባችሁ ከእናንተ ዘንድ የሚሰጠውን ሰማየትነት አክል ቀዳጅ ዘንድ ትላ ደስታ ካለበት ገነት አግቡኝ። ኃጢአቴን በይቅርታ ቃል ደምሳቸው ነፍሴን ከሚቃወሟት አጋንንት አድኗት። አብ ወልድ መንፈስ ቅዱስ ሆይ በእውነት ስማቸውን ጠራ ዘንድ ከወደኩበት አንሶኝ፣ በቸርነታችሁም ከሩቅ ጥቀሶኝ፣ ከቀትር ጋኔን፣ ከድንገተኛ መጋኛ ተጠብቁ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እንዳፈራና። ከአንድ መቅተም የጸሎት እሸት አበረከትላችሁ ዘንድ በልቡናዬ እርሻ ላይ መልካሙ ፍሬ ትዘሩ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ወይ ኃያሉ ስማችሁ የሚጋፋኝን ይጋፋቸው የሚጋፉኝን ይጋፋቸው አብ ወልድ መንፈስ ቅዱስ ሆይ ኃያሉ ስማችሁ የሚጋፉኝን ይጋፋቸው ዘንድ የሚቃወሙኝንም እንዲቃወማቸውና ፈርዖንን በነቢዩ በሙሴ አማካይ ምክንያት እንዳሰጠማ እንዳሰጠመው ያሰጥማቸው ዘንድ በእናንተ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ ባህሪያም ባለው ስራ መንግስታችሁ እማጸናለሁ ስለ እዝራና የኖክም ሲባል ገነትን ስለ ጎበኛችሁ፣ እኔን ባሪያችሁንም በሸርነታችሁ ጎኞኝ። አወልድ መንፈስ ቅዱስ ሆይ በስማችሁ ብዙ ታምራትን ያደረገና ኮከበ ክብር የተባለ የሰማይታት አለቃ በሚሆን በሀያሉ በቅዱስ ጊዮርጊስ ላይ ለመፍረድ በልዳ አገር የተሰበሰቡትን ሰባ ነገስታትን። ለእንስሰው እንዳጠፍሳቸው ለእኔንም ጠላት ይለመስሱል ዘንድ ልማጸናለው። ጠላቶች የሆኑ ሁሉ መለኮታዊ ሰይፍ፣ ጠላቶች የሆኑ አጋንንት ሁሉ በመለኮታዊ ሰይፍ ይጨፍጨፉ። ነበልባዊ በነበልባላዊ በሚሆን ቃላችሁ፣ ስልጣናችሁ ይንደዱ ይቃጠሉ በሲኦል የጨለማ እቅት ውስጥ ይስቀጡ ወይም ይስጠሙ። ሐዘን ባሊያቸው አይራቅ፣ ትካዜም ከልባቸው አይጥፋ። ቅራቶች አጋንን ትኒን ከመረገጽ ላይ እንደጠፋ በፈለጉ ጊዜ እነሱን ራሳቸውን እንደ ቃየልና እንደ ይሁዳ በዱርና በበረሃ በሳስማቸውና ሲቆዘበዙ ይኑሩ። አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጥራቶች አጋንንትም የጨርቅ መቀነቻ አስታጥቋቸውና ሲያለቅሱ ይኑሩ። በእኔም ላይ ጥፋትን እንዳያመጡብኝ ጥርቅ በሆነ በእሳት ባህር አስጥሟቸው። አሁንም እነሆ ጥራቶች አጋንንት በሽረድና ሜከላ በተታታ ወጥመድ ውስጥ ይግቡ። ልዩ ሶስት፣ አብ ወልድ መንፈስ ቅዱስ ሆይ ለእኔ ለባሪያችሁ ፍጹም ይቅርታን ታደርጉልኝ ዘንድ ማልዳለሁ። ጠላቶች አጋንንት ግን በፊታችሁ ከፍርሃት በስተቀር በፍጹም ደስታን አያግኙ! ወንጀለኞች እንደሚታሰሩ እጅ እግራቸውን በእሳት ሰንሰለት ተሰሯቸው እንጂ። ዳግመኛም ቀድሞ አዳም ከነ ልጆቹ በሲኦል ጨለማ እንደተከበበ እነሱንም የመከራ ጨለማ ይክበባቸው። ጠላቶችን አጋንንትን በውሾች ማደሪያ አሳድሯቸው። የምታስፈራዋን ያችን የእሳት ባህር አታሻቅሏቸው። በእሳት ቀስት ንደፏቸው። ልዩ ልዩ ደዌና መቅሰልት ታዘዝባቸው። የምሕረት ዝናም ጠል አይወረድባቸው። የህይወት ቃል አትመልሱላቸው። ልዩ ሦስት አብ፣ ወልድ፣ መንፈስ ቅዱስ ወይ ጽኔት በሆነች መለኮታዊ እጃችሁ ተባረኩኝና መላእክትም ሁሉ በክንፋቸው በእኔ ላይ የረቡ ዘንድ እማጸናለሁ። ነፍሴ ወደ ሰውነቴ በእናንተ ዘንድ የተጠማች እንዳትሆን ከአራቱ አፍላጋት በሚፈስ ውሃ አርኳት አጠጧት። ነፍሴ ወይም ሰውነቴ በፊታችሁ የተራበች ሆና እንዳትገኝ የህይወት ህብስት መግቧት መግባት። የነፍስና የስጋ ገዥ አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ አቀርብላቸው ዘንድ ጾምና ጸሎት ወዳድ እንድታደርጉኝ እማጸናለሁ። ጾምና ጸሎት ወዳድ እንድታደርጉኝ እማጸናለሁ። ከነቢያትና ከሐዋርያት ጋር መኖሪያዬን በገነት አድርጎልኝ ከይለ ትኬት ከዘመን መንሶት ሰውሩኝ። እኔ በደለኛ የምሆን አገልጋያችሁ ከድንገተኛዎች እድን ዘንድ እኔ በደለኛ የምሆን አገልጋያችሁ ከድንገተኛ ሞት እድን ዘንድ ልዩ ሶስ በሚሆን ስማችሁ እማጸናለሁ። እነዚህና ስጋዬንም አደራ አስጠብቃለሁ። በዚያም ጊዜ ምረት ይደረግልኝ ይደረግልኝ። አሜን። ዳግመኛም ከሁሉ በላይ ስልጣን ባለው በእግዚአብሔር አብ ስም እውቀትን በሚገልጽ በወልድ በኢየሱስ ክርስቶስ እና ያዘኑትን የሚያረጋጋ እውነተኛ አዳኝ በሚሆን በመንፈስ ቅዱስ ስም እማጸናለሁ። በአካል ሶስት ሲሆን በመልኮት ግን አንድ አምላክ በሚሆን እማጸናለሁ። በየጊዜውና በየሰዓቱ እንግዳ ለሚሆነው ለማይጠገበው በአብ በወልድ በመንፈስ ቅዱስ ፍቅር እማጸናለሁ። በማይጠፋ በሚያረድና በሚያልፍ በአብ በወልድ በመንፈስ ቅዱስ አማሟር እማጸናለሁ። ተነግሮ በሚያልቅ በአብ በወልድ በመንፈስ ቅዱስ የጀፍነት ምስጋና እማጸናለሁ። ዓለም ሁሉ ለይኩን ብሎ በአንዲት ቃር በፈጠረ በአብ በወልድ በመንፈስ ቅዱስ አምላካዊ ጥበብ እማጸናለሁ። በግልጽና በስውር ያለውን ዓለም ሁሉ በሙሉ ባጸና በአብና በወልድ በመንፈስ ቅዱስ አምላካዊ ኃይል እማጸናለሁ። ለመግደልና ለማዳን በሚችል በአብና በወልድ በመንፈስ ቅዱስ አምላካዊ ፍርድ እማጸናለሁ። ከምረገጽ ጸብን ክርክርን በሚሽር በሚያጠፋና በሚደመስስ በአብ በወልድ በመንፈስ ቅዱስ አምላካዊ ቃል እማጸናለሁ። በሚያልህይና በሚያበረጸግ በአብ በወልድ በመንፈስ ቅዱስ አምላካዊ መንግስት ወይም ስልጣን እማጸናለሁ። እጅግ በሚያስፈራና ነፍስና ስጋ በሚያስነግጽ በአብና በወልድ በመንፈስ ቅዱስ ግርማ እማጸናለሁ። ከአፉ በሚወጣ የእሳት ሰይፍ የጥላትን ወጥመድ ወይም ማሽክላ የሚቆራርጥ መለኮት አብ ወልድ በመንፈስ ቅዱስ እመጸናለው። አሌፍ፣ ቤት፣ ጋሜል፣ ዳሌት፣ ሄ፣ ዋው፣ ዛይ፣ ሄት፣ ጤት፣ ዮድ፣ ካፍ፣ ላሜድ፣ ሜም፣ ጥኖን፣ ሳንኬት፣ ኤ፣ ፌ፣ ጻዴ፣ ቆፍ፣ ሬስ፣ ሳንታው በሚባሉ በአብ በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስም እያመንኩ አቤቱ አምላኬ ሆይ ልመናዬ ወደ አንተ ትቀርብ ዘንድ እማጸናለሁ። የመምጣቱ ዜና በነቢያት አንደበት በተነገረና ከቅድስት ድንግል ማርያም በቤተልሔም በተወለደ ጌታ እማጸናለሁ። ዳግመኛም በማዮርዳኖስ በተጠመቀውና የጌትነቱ ክብር በደብረ ታቦር በተገለጸው አምላክ እማጸናለሁ። ሀገሩ ኢየሩሳሌም ሰማያዊት ተብላ የምትጠራውና ማደሪያውን ባሪያም መሰወሪያውንም የእሳት መጋረጃ ባደረገ በጌታችንና በመድኃኒታችን በኢየሱስ ክርስቶስ መጽናለው በለበሰው ሥጋ በተሰቀለበት በመካነ ስቅለቱ በቀራንዮ በመካነ መቃብሩ በለበሰው ሥጋ በተሰቀለበት በመካነ ስቅለቱ በቀራንዮ በመካነ መቃብሩ በጎልጎታ ከሞታም ተለይቶ በሦስተኛው ቀን በመነሳቱ በአርባኛው ቀን ወደ ሰማይ ለማድረጉና ይህን ዓለም ለማሳለፍ ዳግም በመምጣቱ እማጸናለሁ። ለአዳምና ለልጆቹ ለዞሮም ሁሉ መድኃኒት የሆን ዘንድ ከሰማይ በወረደ በቅዱስ ሥጋውና በክቡር ደሙ እማጸናለሁ። በዚህ ሁሉ በተጠሩትና ባልተጠሩት አምላካዊና የመማፀኛ ስሞች እናንተ ርኩሳን አጋንንት፣ እኩያንና መሰረያን ሰብአዊ ፍጥረቶች ሁሉ በየጊዜውና በየሰዓቱ የእግዚአብሔርን አገልጋይ የእግዚአብሔር አገልጋይ ከሚሆን ከእኔ ዘንድ እንዳትቀርቡ ከሚሆን ከእኔ ዘንድ እንዳትቀርቡ የተወገዛችሁ ሆኖ እስከዘላለሙ ድረስ አሜን። የአምላካችን የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ይክበር ይመስገን አሜን። ተቀዳሚ ተከታይ የሌለው የአብ የባህሪ አንድ ልጁ የሚሆን እግዚአብሔር ወልድም ይክበር ይመስገን። አሜን። የአብና የወልድ የባህሪ ወሳቸው የሚሆን እግዚአብሔር መንፈስ ቅዱስም ይክበር ይመስገን። አሜን። አብ የባህሪ አምላክ ነው። ልጅነቱ የጌትነቱም ዙፋን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድ የባህሪ አምላክ ነው። የጌትነቱም ዙፋን ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስም የማርያም አምላክ ነው። የጌትነቱ ዙፋንም ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ የጌትነት ዙፋን ላይ የአካል ሦስትነትና የመለኮት አንድነት እንዳለ እናምናለን። ለማይጠቃለል ለሥላሴ አንድነት ምስጋና ይገባል። ለማይከፋፈል ለሥላሴ ሦስትነት ምስጋና ይገባል። የዝሮነት ባህሪ ለሌለው ለሥላሴ ሀሳብ ምስጋና ይገባል። ለማይመረመር ለሥላሴ ሃይማኖት ምስጋና ይገባል። ሰማይና ምር ለማይወሰኑት ለአካለ ሥላሴ ምስጋና ይገባል። ተመርምሮ ለማይደረስበት ለሥላሴ ቅድምና ምስጋና ይገባል። ህልፈት ውላጤ ለሌልበት ለሥላሴ መንግስት ለሥላሴ መንግስት ምስጋና ይገባል። ልዩ ተጨማሪ ስም ለማያስፈልገው ወይም ለማይስማማው ለሥላሴ ስም ምስጋና ይገባል። ከፍጹም ሦስትነቱ ወደ አራተኛነት ከፍ ለማይል ፍጹም የስም ሦስትነት ምስጋና ይገባል። ከፍጹም የገጽ ሦስትነት ወደ ሁለተኝነት ገጽ ዝቅ ለማይል የገጽ ሦስትነት ምስጋና ይገባል። ለማይወሰን ለሥላሴ ቸርነት ምስጋና ይገባል። ልዩ ሦስት ለሚሆኑ ለአብሎ ለመንፈስ ቅዱስ ምስጋና ይገባል። በልዩ የነደሳት ነጸብራቅ ለተከበበችና ሁሉ በሁሉ ሙሉ ለሆነች ሥላሴነት ምስጋና ይገባል። ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት የሰማኑ ብርቦች አሳደርብን አገር ሳልም ሥላሴ በሰላም ለሳደሩ በሰላም ይሁን ዘመኑ ይማርኩል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይም ተፈጠሪት